ሰላም ጊብ ሾው በድጋሚ ተመልሷል። ዛሬ ደግሞ አስገራሚ የሆነ ቪዲዮ ዘንላች መጠናል እናንተ ዩቱብ እንዲጀምሩ ብዙ ገፋፍተናችሁ ነበር፣ ነገር ግን ልትጀምሩ አልቻላችሁም። ዛሬ ደግሞ የቪዲዮ ካሜራ መቅረጫ ቦታችን እንዴት አድርገን ሴት አፕ እናመቻቻለን የሚለው እናሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ያው ዛሬ ከተመረጡ ማይጠቅም ማይጠቅም ቦታ ውስጥ ሲሆን ዩቲዩብ የከፍላችሁ ምንድነው? ነው እያወራችሁ ነው የሆነ ወሬ ታወራላችሁ፣ ገንዘብ የከፍላችኋል። በጣም የሚገርም ፕላትፎርም ስለሆነ ማለት ነው፣ ሁላችሁም ልትሰሩበት የሚገባ ነው። ስለዚህ ባላችሁ ማቴሪያል እንጨት ምናምን በቃ እነዚህ የካሜራ መያዣ ቦታ ካለ እያወራችሁ ክፍያ ማግኘት ትችላለች ማለት። ስለዚህ እችኛ ሴት አፓሳያችኋት ዛሬ። ስለዚህ እስከ ቪዲዮ ፍጻሜ አብራችሁ ቆዩ። እዚህ ጋር የምታያት ምንድነች? እንጨቷ ሶስት እግር እንጨቷ፣ ምንድነው መቆሚያ፣ የመቆሚያ ቦታ፣ ካሜራ መቆሚያ ቦታ ከዛ ቲቦ ደግሞ የካሜራው ማስቀመጫ ነው ካሜራው የምንጠቀመው ቺቶ በተን ስልክ ተጠቀምነ ያው ቪዲዮ መቅረጽ የሚችል ስልክ ነው የምንጠቀመው ግን ሌላ ስልክ ስለሌለኝ ነው ይሄን ያስደረጉላችሁ ላይት ደግሞ ምንድነው ላይት አንደኛው ለኛ ከቪዲዮአችን ጥራት አስፈላጊ ስለሆነ ላይት የምንጠቀመው በቃ ቤት ላይ ሊገኝ የሚችል እንደዚህ እጅ ባትሪዎች ምናምን ያስፈልጋሉ አይደል ስለዚህ ይሄኛው እንጠቀማለን ማለት ነው ስለዚህ ባለ ማቴሪያል እዛው በቃ ዛሬ አስበንደው ዩቲዩብ መስራት ዛሬውኑ ቪዲዮ መስራት መጀመር አለብን ማለት ነው። ስለዚህ ይሄን ቪዲዮ ሰብስክራይብ አድርጉ፣ ወይም ደግሞ እዚህኛው ቻናል ላይ ተገናኝተን፣ ወይም ደግሞ ይሄ ስሞል ቻናል ያላችሁ ልጆች እዚህ ጋር ተሰባስባችሁ፣ ወይም አንድ ቀን ላይቭ እገባለሁኝ። ይሄን ምንድነው እዚህ ጋር ተሰባስፎ ሰብስክራይብ መሰባሰብ ይቻላል ማለት ነው። ስለዚህ ባላችሁ ማቴሪያል ዩቲዩብ መጀመር አለባችሁ ማለት ነው። ሰብስክራይብ፣ ቪዲዮ ሰብስክራይብ፣ ላይክ እና ሼር አድርጉት። በጣም ላይ ደግሞ ላይክ እና ሰብስክራይብ አድርጉልኝ፣ ለብዙ ሰዎች መድረስ አለበት። እስከ ቪዲዮ ፍጻሜ ተመልከቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይመቻችሁ። ከዛ እዚህ ጋር ጠቅድና ክሬቲቭ በቃ በዚህ አይነት ይህን ያህል ክሬቲቭ ከሆንክ በቂ ነው። ካሜራችን ሷኛዋን አሁን እየቀረጸች ነው፣ ትቀርጻለች። ላይት ይሄ ካሜራ ነው፣ ይሄ ላይት ነው። ከዛ ላይት በባትሪ ነው የምንጠቀመው። እንጨታችን ያው በእንጨት ተዘጋጀ። ይሄ እንጨት ሳይሆን ያው ካሜራ መቆሚያችን ሶስት እግር ያለው ነው። ቆይ ላሳያችሁ። አንድ እግሩ ይሄ ነው፣ 2 3 ቢቆም ይሄኛው ባንድ እግሩ ነው። ቺቲ ቧ የፋቲ ቧ ነው እንግዲህ ቆርጠን ስልካችን ነው ሌላ ምስማር አለ በቃ የሚያስፈልግ፣ እነዚህ ነው። ብር ማውጣት አያስፈልግም። በቃ እየቀረጽና እንደዚህ ዘና ታታ እናደርጋለን ማለት ነው። ነገራችን ያው ዘና ሻንጣ ምናምን ምናምን የሚለበሱ ልብሶች ያው